አማራ ክልል ውስጥ ጦርነቱ እንዲካሄድ የተፈለገው አማራን ማደህየት ነው፣ መግደል ነው። የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄ ሰላም፣ የተወደዳችሁ እየተወደዳችሁ የዚህ ቻናል ቤተሰቦች፣ በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ፖለቲካዊ ጉዳዮችን እናወራለን። እስኪ ዛሬ ትንሽ ፖለቲካዊ ጉዳዮችን እናወራለን። ሀገር ቤት ሆኖ ፖለቲካ ማውራት በጣም የሚያስፈራም ቢሆን እኛ ግን እናወራለን ይ እናወራለን እንመክራለን፣ እንገስጻለን እንገስጻለን። ትክክል ያልሆነውን ትክክል አይደለም ብለን እንገስጻለን። ትክክል ያልሆነ ነገር በቃ መስተካከል አለበት፣ መታረም ያለበት መታረም አለበት። አልታረምም ባይ ሰው ዲክታተር ነው ማለት ነው፣ አምባገነን ነው ማለት ነው። ሰው እሱ ደግሞ በቃ ሀገርን ሰላም ሊያደርግ ሀገርን ሊያረጋጋ አይችልም። የሰዎችን ምክር የሚሰማ መንግስት የሰዎችን ምክር የሚያዳምጥ መሪ በትክክል ኤፌክቲቭሊ የሚመራውን አካል ይመራል ማለት ነው። አልሰላም የሚል ከሆነ ግን ብጥብጥ ሰላም ይጠፋል፣ ብጥብጥ ይመጣል፣ ሰላም ይጠፋል። ሰው እኛም እንደ አቅማችን እንግዲህ ስለ ፖለቲካ ዛሬ እናወራለን፣ ፖለቲካ ፊልዳችንም ባይሆን ትክክል ያልሆነው ትክክል አይደለም ብለን እንናገራለን። ትክክል ካልሆነ አልሆነም። ጥያቄ ያለውን ህዝብ እንዴት ማስተናገድ እንደሚገባ፣ ጥያቄ ያለውን የሚመራ አካል እንዴት መምራት እንደሚገባ መጽሐፍ ቅዱሳዊ አድርገን እናገራለን እንናገራለን። ከዚህ አንጻር እንቀጥላለን። በመጀመሪያ ደረጃ ግን እንግዲህ የመከላከያ ዩኒፎርም የለበሱ ስልጣናቸው ምን እንደሆነ አላውቅም፣ የተናገሩትን ንግግር አሰማችኋለሁ አሰማችኋለሁ። ተናግረውት የነበረ ያለፈ ንግግር ነው። እንዴት እንዳደረጉ አስደምጣችኋለሁ። ከዛ እንቀጥላለን። አማራ ክልል ውስጥ ጦርነቱ እንዲካሄድ የተፈለገው አማራን ማደህየት ነው፣ መግደል ነው፣ ማዋረድ ነው። ሌላ ተአምር የለው። ስለዚህ አማራን ማህደየት ማዋረድ መግደል ነው ይሄ መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄ ሊበቀል ደግሞ መንገዱን መዝጋት አለበት። ምን አይነት ንግግር ነው በእውነት? አሁን ይሄ መሪ ስትሆን በጣም መጠንቀቅ። ይሄ መሪ ስትሆን ተጠንቀቀን መናገር ያለብን ተጠንቀቀ፣ ካፍህ በሚወጣው ቃል ታሪካዊ ስህተት እንዳሰራ ነገንም አስበህ ነው መናገር ያለብህ። መሪ ስትሆን የትኛውም ቦታ ላይ ያለ መሪ መሪነትን አውቀህ ለነገ አስበህ ነው መናገር ያለብህ። ዛሬ የምናገረው ነገ ላይ መጥፎ ታሪክ፣ መጥፎ ጠባሳ ይጠራሉ ወይ ብለህ ነው መናገር ያለብህ። እና አሁን ይሄ ምን አይነት ንግግር ነው? ትክክል አይደለም። በቃ እኛ ኢትዮጵያውያን አንድ ነ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አንድ ነን፣ ኢትዮጵያዊ ነን። የእርስ በርስ ጦርነት ነው ይሄ። የእርስ በርስ ጦርነት ደግሞ መቆም አለበት። በትግራይ የተደረገው ጦርነት ምንም ትርጉም አልባ ጦርነት ነው። ምንም ትርጉም አልባ። እናንተ መሪዎች፣ ጥቂት መሪዎች በተጣላችሁት፣ ታች ያለውም ህዝቡ ያልቃል። ጥቂት ፖለቲከኞች በተጣላችሁት በተጣላችሁት፣ ብዙ ህዝብ ይሳተፍና በጅምላ ህዝቡ ያልቃል። እና እንዲህ አይነት ጥሩ አይደለም መሪ ስትሆን አስታራቂ ሆነ ዳኛ ነህ መሪ ነህ ዳኛ ነህ ዳኛ ስትሆን ደግሞ ህዝብን ታዳምጣለህ። ህዝብን ታዳምጣለህ እዛ ጥያቄውን ትመልስለታለህ የህዝቡን ጥያቄ እየመለስክ ነው መምራት ያለብህ መሪ ነህ ዳኛ ና ከእግዚአብሔር ታች እኮ አንተን ያለው በ በጥበብ በስልት ነው የሚመራው ሀገር አገር የሚመራው እንደዚህ ነው። የሃይማኖት ሚዛን መረር ያለ ሀቅ ነው። ምክንያቱም ይህንን ደፍረን ባለመናገራችን ነው ጉዳት እየደረሰብን ያለ ብዬ ስለማምን ነው። ኦርቶዶክሳውያንን በተለይ የሰሜኑን ማህበረሰብ ኦርቶዶክሳውያንን ድቅቅ ያደረገው ፖለቲካው ስለሆነ ማለት ነው። ፖለቲካው ነው ባይዘ ፖለቲካው ድቅቅ አድርጎታል። ሰሜኑን ላይ ኢየሱስ ምናምን ምናም የሚለውን አይታችሁት ከሆነ የፖለቲካው ሪዛልት ውጤት ነው። የትግራይን ባለማተብ ወንድም ባለማተብ እንዲገለው ተደረገ። ከዛ ደግሞ አሁን አማራ ክልል ባለማተብ ባለማተብ ይገላል እየሆን ያለ ነው። እኔ ስለ አንዲት ኦርቶዶክሳዊ ቤተክርስቲያን በጣም ስለምጨነቅ ይህንን እውነቱን እናገራለሁ። ሰው እንዲነቃ ነው ማለት መንቃት አለበት። በቃ እየገደለው ያለ ወንድሙን ነው። ወንድም ወንድሙን ነው እየገደለ ያለ። ባለማተብ ባለማተቡን ነው እየገደለ ያለ። የውጭ ወራሪ ኃይል አልመጣም። ሰው እርስ በርስ መገዳደል መቆም አለበት ማለት ነው። ምን የፖለቲካውን ብዙ አላቀውም፣ ግን በማየው፣ ግን ሶሻል ሚዲያ ላይ በማየው መሬት ላይ በማየው ግን በጣም አደገኛ ነገር ነው። በእውነቱ በጣም አደገኛ ነገር ነው። ወንድም ወንድሙን ነው የሚገድለው ባለማተብ ባለማተቡ ነው የሚገለው። ምን ውጤት እንደሚገኝ ከዚህ አላውቅም፣ አይዶን ምን አይነት ጥቅም እንደሚገኝ አላውቅም። ይህንን ያመጣው ራሱ መንግስት ነው የሚመስለኝ መንግስት ነው ነው እንጂ ደግሞ የሚመስለኝ ሳይሆን ነው እንጂ። ጥያቄ አንድ መሪ ጥያቄ ሲጠየቅ አንድ መሪ ጥያቄ ሲጠየቅ፣ ጥያቄውን በደንብ አዳምጦ ለጠያቂው አካል በትዕቢት ያይደለ በትህትና መመለስ አለበት። በትዕቢት ከሆነ አይ በቃ ዝም ብለህ ጸጥ ረጭ ብለህ ትገዛለህ፣ ካለ አምባገነን ነው። አምባገነን ከሆነ ደግሞ በቃ ምን ጊዜም ጦርነት ይኖራል። ስትመራ አንተ መሪ ሆነህ ስልጣን ወንበር ላይ ስትቀመጥ ህዝቡን በመልካም ምግባር መምራት አለብህ። መሪ ስትሆን እንደዚህ ነው። በየትኛው መንፈሳዊ አባትም ሆነ ስትመራ ህዝብም፣ በህዝብ አስተዳደርም ስታስተዳደር መልካም መሆን አለብህ። ህዝብ ጥያቄ ሲጠይቅ ጥያቄውን በአግባቡ ማዳመጥ፣ ለዚያ ጥያቄ ደግሞ በአግባቡ ምላሽ መስጠት ይገባል። በነገራችን ላይ መሪዎች የመጽሐፍ ቅዱስ ታሪክ አንብበው ቢመሩ በጣም መልካም ነበር። ለምሳሌ በዚህ በመጽሐፈ ዜና መዋል ምዕራፍ አስር ላይ ያለ አንድ ታሪክ አለ። ሮአም የሚባል የሰለሞን ልጅ አለ ማለት ነው። ህዝቡ ጠየቁት ያው በሰለሞን ፋንታ ነግሶ ስለነበረ ህዝቡ ጥያቄ ጠየቁት። ምን ብለው ጠየቁት? አባትህ ቀንበር አክብዶብን ነበር። አሁንም አንተ ጽኑውን የአባትህን አገዛዝ በላያችንም የጫነውን የከበደውን ቀንበር አቅልልልን እኛም እንገዛልለን ብለው ተናገሩት። ምን ብለው ጠየቁት? አባትህ ቀንበር አክብዶብን ነበር። አሁንም አንተ ጽኑውን የአባትህን አገዛዝ በላያችንም የጫነውን የከበደውን ቀንበር አቅልልን እኛም እንገዛልሃለን ብለው ተናገሩት። ተናገሩት እንዲያ ብለው ተናገሩት። ሄዶ ሽማግሌዎችን አማከረ። ሽማግሌዎቹ በጎ ምክር መከሩት። የሽማግሌዎችን ምክር ትቶ ሽማግሌዎቹ በጎ ምክር ነው የመከሩት፣ በጎ ምክር። ከዛ ይሄ ሰው ይሄ ሮባ የሚባል ሰው የሽማግሌዎች ምክር አልሰማም ብሎ ጎረምሶቹን የገዛ ጓደኞቹን ጎረምሶችን ጠየቀ ማለት ነው። ምን ላድርግ እንዲህ አሉ ጎረምሶቹ። ግን ነዛ አብረው አደጎቹ ጎረምሶቹ ግን የመከሩት ምክር ጥሩ አልነበረም። ለዚህ ሕዝብ እመልስለት ዘንድ የምትመክሩኝ ምንድን ነው ብሎ አባቱ ሰለሞን በሕይወት ሳለ በፊቱ ይቆሙ ከነበሩ ሽማግሌዎች ጋር ተማከረ። እነርሱም ለዚህ ሕዝብ ቸርነት ብታደርግለት ደስም ብታሰኘው በገርነት ትናገራቸው ለዘላለም ባሪያዎች ይሆኑልሃል፣ ብለው ተናገሩት። እርሱ ግን ሽማግሌዎች የመከሩትን ነገር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባትህ የጫነብንን ቀንበር አቅልልልን ለሚሉኝ ህዝብ እመልስላቸው ዘንድ የምትመክሩ ምንድነው አላቸው። ከእርሱም ጋር ያደጉ እነዚያ ብላቴናዎቹ አባትህ ቀንበር አክብዶብን ነበር፣ አንተ ግን አቅልልልን ለሚሉ ህዝብ ታናሽቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችሁ ነበር፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ ባለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ በላቸው ብለው ክፉ ምክር መከሩት። ከዚያ ህዝቡ ያው በነገራችን ላይ አምጾ፣ ድምጥ ማጥናት ስቶታል ማለት ነው ይህንን ንጉስ። ስለዚህ ህዝብን ስትመራ ጥያቄ ሲያመጣ በአግባቡ ነው መልስ ያለብህ የህዝቡን ጥያቄ በአግባቡ። እንደዚህ ካልሆነ ግን ብጥብጥ ነው የሚኖረው ይህንን የመሳሰለ ነገር ሁሉ ነበረ። ስላዳመጣችሁኝ በጣም አመሰግናለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም